ይቺ አይደል ለማመጣት በበበቃ በፍቃዱ ፈቀቅ አይደል አይምሮ አንድ አላት ነው የምመራላት። ለምን ተፋት ይልባት አብረሀም ጀግና አባት ነበረ። ቆንጥጦ ያሳደገም ማለት ነው እስከ ዛሬ ድረስ ምክርቱ ያልተለየ አባት ነበረ። ነገር ግን አንተ በቡቼ ቤት ምናልክ እዚሁ እንትና ማነው ጋሽዬ እምቢ ካለችው ዞር ብዬ አላያትም። በጥፋት ላይ ጥፋት ሌሽ ለምን ለምደጋገም ካብሮሽ ይህንን አክል ጋሽዬ ትላንትና ያ ሁሉ መከረህ ዘከረህ። ቀጥሎ ደግሞ ለአንተ ብሎ ለአንተ ትዳር ብሎ ተነስቶ ወደ ሸገር ገባ። መልሰህ ደግሞ አንተ ስልክ ሲደወልልህ ለማንም ሰው ቻላር ማሳደጊያ እንደዛ ብለህ ትናገራለህ። ለምንድን ነው የምትናገረው እንደዚ አይነት ነገር? ኧረ ከጥፋታችሁ ተማሩ! ኧረ ከጥፋታችሁ ተመለሱ! እንዲ አይሰቀጥታችሁም እንዴ? ተመልካች ራሱ አዟ ነው የሚልባችሁ። ለምንድነው? ምንድ ነው እንደዚህ የምታደርጉት? ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ወደ ሸገር ገብተዋል። በመቀጠል ደግሞ እሷ ባለችው ነው የምመራው፣ አእምሮ ባላት ነው የምመራው። እርፍትም ታደርግ እርፍት ታደርጋለሁ ብትለኝ ራሱ ታደርግ ምክንያቱ ምንም ጥፋት የለበትም ብሎ እንግዲህ ጀግና አባት ከጎኑ አቆመዋል ማለት ነው። የምሬ ነው የምላቸው። እኔ ከድሮም ጀምሬ እኔ የአብርሃምን አባት ጀግና አባት ነው፣ ጎበዝ ነው ብዬ የምወደው በምክንያት ነው ማለት ነው። ምክንያቱም ለሰው ልጅ በደንብ አድርጎ ክብር ስላለው ልጄ ናት ልጅ አይደለችም ወይም ደግሞ ልጄ ነው ልጅ አይደለም ብሎ ነገር የለም። የሰው ልጅ በሙሉ ልክ እንደ ልጆ የሚያይ አባት ስለሆነ ማለት ነው። የምሬ ነው ምላችሁ። ከቪዲዮ ጀርባ ራሱ ብታዩ ሰፈር አካባቢ በጣም ምርጥ አባት እንስፍስፍ ብሎ የሚቀበላቸው አባት ነው። ያለው ይሄ ነው፣ እውነተኛው ነገር ማለት ነው። አብርሃም ግን ያ ሁሉ ምክር ተመክሮ፣ ያ ሁሉ ዝክር ተዘክሮለት፣ አባቱ ለሱ ብሎ ተነስቶ ሄዶ አስታርቃለሁ ብሎ ሄዶ ያ ሁሉ ተናግሮት ራሱ ቡቼ ደግሞ ቪዲዮ ሲሰራ ምን አለ? ለጋሽዬ እምቢ ካለችው ዞርም ብዬ አላያትም። በጥፋት ላይ ጥፋት፣ ነውር እኮ ነው። አብርሃም እንዴ! እንደውም አንተ እኮ እሺ፣ በቃ ሩታዬ፣ ጥፋተኛ ነኝ እኔ ብለህ ይቅርታ መጠየቅ አንተ ነው። ይቅርታ ስትባል አስነስተህ ለማን ብለህ ነው? እሷን ይቅርታ ለመጠየቅ አይደለም ለአንተ ትዳር ለማስታረቅ አደለ እንዴ? እንዴት ብለህ ነው ማንም ሰው ደውሎልህ ቪዲዮ ሲሰራ እንደሚቀርጾት እርግጠኛ ነኝ ይነግሮሃል። እሺ ለጋሽዬ እምቢ ካለችው ዞር ብዬ አላያትም። ጋሽዬ ስለምን ትከተዋለህ? ሲቀጥል ደግሞ ሩታዝ እምቢ ካለችው ብሎ ነገር የለም። አባተ በደንብ አድርጎ ተረቷታል ልጅቷ፣ በደንብ አድርጎ ማለት ነው። አይገርመም አብረሃም የምር በደንብ አድርጎ ነው የተረዳት። ጥፋት ስላየበህ ልጄ ነው ብሎ ጥፋትህን ሳይሸፍን አንዳንድ አባት ቢሆን እኮ እሷ ናት ጥፋተኛ። የፈለገ ልጅ ቢያጠፋ ራስ እኮ ልጄ ጥፋተኛ ነው አይልም የትኛውም አባት። የትኛው አባት ነው ልጄ ጥፋተኛ ነው የሚለው? የትኛው እናት ናት ልጄ ጥፋተኛ ናት ምትለው? በጭራሽ አይልም። እና ሚስት ላይ ነው የሚፈረድባት የትም ቦታ ይሁን። አሁን የወንድ ቤት ወይ የባል ቤተሰብ ነው የሚባለው፣ የባል ቤተሰብ የሚደመድመው ሚስቱ ላይ ነው እንጂ ልጁ ላይ አይደለም። ልጁ ጥፋት ቢኖርበት ራሱ ጥፋት አለበት የኔ ልጅ ጥፋት አለበት እንዴ ሲሉም ሰምቼ አላቅም። እለ ጋሽዬ ነው አየኝ በቃ፣ እውነቱ ነገር ይሄ ነው ጋሽዬ። ውድ ቤተሰቦች እውነት ነው ምላችሁና አብረሐም ግን መቼ ነው ወንት የምትመለሰው? እኛ ኮ እየጠበቅንህ ነው፣ ወደ ራስ ትመለሳለህ። ትላንትና የጋሽዬ ንግግር በደንብ አድርጎ መክረዋል። ያንን ነገር ይመልሳል ብዬ አስቤ ነበር እኔ በራሴ እኔ ለእኔ ራሱ። ውድ ቤተሰቦች እውነት ለመናገር ብዙ የምትማሩበት ነገር አለ። እኔ በጋሽዬ ንግግር ብዙ ነገር ወስጃለሁ ማለት ነው። ብዙ ነገር አንድ የሚጣል ነገር የለም እዛ ጋር አንድች። እስኪ እዚህ ጋር የሚጣል ነገር ነው በሉት ጋሽዬ የተናገረው ንግግር አንድ የሚጣል ነገር የለም። ሁሉም ነገር እንደ ትምህርት አድርጋቸው የምትወስዱት ነገር ነው የተናገረውና አንዳንዴ፣ ምርጥ ቤተሰብ ሲኖራቸው ቀጥለጥ አድርጎም ደግሞ እንደሚመልስህ ባለሙሉ ተስፋ ነኝ። እንዲሁ አብረሀም በቀጠቀጠ እንዲሁ በቀጣ እና ልበንኛው ምሩት። ታየ ትናፍቀሻል፣ የምር ተናፍቀሻል። እንዴት ልበላቸው አንዳንዴ እኮ ሁሌም ስለሚመጡ ናፍቆት ወይም የሆነ ነገራቸው ብዙም እንትን አያሳውቃቸውም። ማለት ሲቀሩ ደግሞ ይናፍቋቸዋል። እኔ ሁለቱ አብረው ሲመጡ ነው ብዙ ጊዜ ቪዲዮ ትኩረት አድርጌ የማየው፣ ወይም ደግሞ አብርሃም ከሩታ ጋር፣ ሩታ ደግሞ ከአብርሃም ጋር። ግን በግልግል ከመጡ አላይም አላይም፣ እኔ ደስ አይለኝም። ለምድና ለቅ ልብ ብዬ ያናከል አላይም ማለት ነው። ትላንትና ራሱ በቃ የጋሽዬ የንግግር ስቦኝ ነው እንጂ እስከመጨረሻ የውኝ ላይም አልነበረም። ገባቸው አይደለ? እዛም ደግሞ የሩታም ደግሞ አሟታል ሲባል ሳበኝና ያንን ህመሟ ምንድን ነው እንዴት ነው ብዬ ለማየት ቁጭ አልኩኝ እንጂ እየብሩ ነው ሁላችሁ። እኔ አላቅ ብ ደስ አይለኝም። ሁለቱ ሲመጡ ነው ሲጨቃጭቁም ሲደባደቡም ሲነታረኩም ይሁን ሁለቱ ብቻ እንዲመጡ ነው የምፈልገው፣ እና ሁለቱ ሲመጡ ደስ ይለኛል ማለት ነው። እስከ መጨረሻ ያለው ለምን ሲደባደቡ፣ አይ ለምን ሲነታረኩ፣ ሲጨቃጭቁ አንዳንዴ ግን ጭቅጭቃቸው ብዝት ሲል ያስጠላል እንጂ ሌላ እነሱ ሲደባደቡ ቢመጡ ሁለቱ ነው የሚሻለኝ ማለት ነው ለራሴ። እና ለማንኛውም ሩታዬ ተናፍቀሻል፣ ብቅ እንደምት በዚህ ሰሞን ተስፋ አደርጋለሁ። ያው ዛሬ እንኳን እንትን የእርቅ ነገር እንደማይፈጠር ወይም የሆነ ነገር ይዘው እንደማይመጡ እርግጠኛ ነበርኩ። መጀመራም ላይ ቢመጡም ወይ ዝም ብሎ ነገር ይመጣሉ እርቁ፣ ወይ ነገ ቢጨርሱት፣ ወይ ከነገ ወደ እንደዛ ቢያስቤ ነበረ መጀመራም ላይ። ለማንኛውም እንጠብቃችኋለን። ሩታዬ ደግሞ እንግዲህ ጋሽ እየተረቷል። የፈለገ ነገር ብትል የለም የለም፣ አፋችሁ ከፍታችሁ እንሰድባለን ያላችሁ የጠበቃችሁ ደህና ናችሁ እንዴ? መሳደብ ብሎ ነገር የለም። እኛ ራሱ እናሽቀነጥራችኋለን የምር እንሳድባለን ብትሉ ማለት ነው። እንሞር እጃቸዋለን ማለት ነው ጋሽዬ። የተረዳትን ጋሽዬ ያለብኝ ብሎ ልጁ ላይ እየፈረደው እናንተ ፈራጅ ልትሆኑ አትችሉም። ስለዚህ ማናችንም በማንም ቀንተን አይደለም። ማናችንም የማንንም ምቀኛ መሆነን አይደለም። ነገር ግን አንድ ሰው ስህተቱ ሲነገረው ደስ ይላል። ከኦኤ ተመልካች የኔ ስህተት ነው ስህተቴ። ስለዚህ ተመልካች አልወደደውም ብሎ ይመለሳል። የትኛውም ሰው ሴትዋም ይሁን ወንዱም ተመልካች ያልወደደውን ነገር፣ ቤተሰብ ያልወደደው ነገር ቤተሰብም ያስቀይማል፣ እንዲ ቤተሰቦችን ያሰድባል እንዴ? ብሎ ወደ ራሱ እንዲመለስ ያደርገዋል ማለት ነው። እኛ የሆነ ሀሳብና አስተያየት ስንሰጥ እኔ እውነት ለመናገር ለጋሽ እምቢ ትለዋለች ምናምን የሚለው ነገር ላይ መጀመሪያም ፈርቼ ነበረ የፈራሁኝ ምን እንደሆነ ታውቃላችሁ፣ ሁሉም ያመጣለት አፉ ሩታ ላይ ስለሚከፍት በጣም አድርገው ነው ከአፋቸው የሚከፍት ከትንሽ እስከ ትልቁ ማለት ነውና፣ እሷ ደግሞ ጋሺ በደንብ አድርጎ ተረቷታል። እዚህ ጋር ማለት ነው። እኔ የጋሺ ንግግር ይዤ ነው የምሄደው፣ ምጓዘው ከዚህ በኋላ ለምን ረፍት ያስፈልጋታል። ጥፋት የለባትም። ረፍት አድርጋለሁ ካልሽታ ያደርጋለች። ምንም ጥፋት ያጥፋችው ነገር የለም። ጥፋቱ ልጄ ላይ ነው ብሏል። የምሬ ነው ምላችሁ እና ታዲያ ይሄ አባት ብሎ አባት ማለት ብቻ አያንሰውም እንዴ? አባት ብሎ ዝም ነው እንጂ። እንዴ አባት እኮ ኩራት፣ አባት እኮ ቆንጥዶ አሳድጓል። አባት እኮ ቀጥቅጦ ነው ለዚህ ያደረሰ አብርሃም ማለት ነው እንዴ ተዋወቅን ተላለቅና ነው አሁን እኮ አንተ። ኧረ የሆነ ልጆች ምናሉ መሰላችሁ? ጋይስ ነጻ ማናት? ኧረ ነጻነት ወደዛ በይ ማናት? ጸጌ ተመክረዋለች ለአብርሃም አብርሃም የምትል ልጆች አለችው። እንዴ እውነት ነው ዴ ምንድን ነው የምትመክረው? ገይዝ ምን ለምሳሌ አብርሃም ማግባት አትችልም፣ አብርሃም አታገባ፣ የሩታ ባል ነው። ሩታ ሁለት ነፍስ ናት። እዚህ ጋር ሩታ እኮ በጣም ደክማለች። በነገራችን ላይ ሰሞኑን ከትናንት ወደ ራሱ በተለቀቀው ቪዲዮ ካያችሁ ከሆነ የሆነ ቅብቃ እንዲህ ልበላችሁ፣ የሆነ ምን ምን አለች ሰውነቷ ማለት ነው ጤንነት ሽ መልሶልሽ፣ ደግሞ እንደምናይሽ ተስፋ እናደርጋለን። ረ ከጭቅጭቅ ቁጡነት አርቃችሁ ንውልን በቃ ይበቃል። የምር እንዲህ የሰው ልጅ እኮ ሀሳብና ጭንቀት ራሱ እኮ ያከሳዋል። ሀሳብና ጭንቀት ራሱ እኮ ያሳምመዋል። የምር እናም ነጻማናት እየመከረችው ነው እየተባለ ነበረ ማለት ሲሆን እርግጠኛ አይደለሁም። መረ መረጃ ሰጠን መችግር አለሁ እናንተ መረጃ ስጡን መችግር አለሁ። ተገልብጠ ወደ ዛሁ ብለን እንሄዳለን። ቀልድ የለም እኮ እንዴ ጋሼ የራሱ አይለቃት ባይገርማቸው ደፋር እንደዚህ አይነት ነገር ካለ እሺ። እነ ቡዝዬ ራሱ ጠፉ፣ እነ ማናት ቤዛ አላ እንትና ኤልዱ ጠፋች። ይህ ፍሬምም ከዛ በኋላ በዛ ተቀጥቅዶ ተቀጥቅዶ አናት አናቱ ሲባል ማለት ነው ወጣና ወደ ራሱ ስራ ተመለሳያቸው፣ አይደለ ሁሉም ሰው ራቀ ማለት ነው። አሁን ያለው ማነው አቤላና፣ ማነው አንዋር። እሺ አሁን ቤኔ ተጨመረ፣ ቀጣይ ማን ነው የሚጨመረው? ጋሽዬ ብቻ ይበቃል። በነገራችን ላይ ማንም ባይጨመር እሱ ብቻውን ይበቃቸዋል። ነገር ግን ጋሽዬም ያው በልጁ ተስፋ ቆርጠዋል። በአብርሃም ያናክል ቦታ አልሰጠውም ጥፋት የለባትም ብሎ እንግዲህ ደምድሞ ሩታን ይዘዋል ማለት ነው። በእና አብርሃም ምንም ማድረግ አይቻልም። እና ሲፈረድብህ ትንሽ ትንሽ ታሳዝንናለህ፣ ግን አንተ ከጥፋትህ አልታረመም ብለሃል። ለምን? ለቡቼ ለጋሽዬ እምቢ ካለችው ዞር ብዬ አላያትም። እንዲህ ብሎ ነገር አለ አባቴ። ሄደህ ይቅርታ የኔ ውድ ሚስት ብለህ ተንበርክከህ ጥፋት ሀምና ይቅርታ ጠይቃት። እምቢ የምትልበት ምንም አይነት ምክንያት የለም።